እንዴት ናችሁ? እንዴት ናችሁ? ሰላም ነው ወይ? አይ ቲንክ ዛሬ በቪዲዮ መምጣት አልፈለኩም ነበር፣ ግን የሆነ በአእምሮዬ ሲመላለስ የቆየ ነገር ነበረ። ቀደም ብሎ ማለት ነው። አሁን ደግሞ ላይክ የሆነ ነገር አየሁኝና አይ ቲንክ ዚስ ዘ ራይት ታይም ቢ አሰብኩኝ ማለት ነው ይሄንን ነገር ለመናገር ምንድነው አሁን ሳየው የኢትዮጵያ አየር በተለይ ሚዲያው ምናምን በጣም በድድብና በድንቁር በድንቁርና የተሞላ መስሎ ነው የሚሰማኝ። በጣም ይቅርታ ለቃሉ ግን አይ ቲንክ እነኛ ሰዎች ይህ ቃል ይገባቸዋል ብዬ ስለማስብ ነው ራሳቸውን በእርግጥ እየተጠቀሙት ያለ ራሳቸው እንደ ማዕረግ ሰጥተው እየተጠቀሙት ያለው ቃል ስለሆነ በጣም ይቅርታ ለቃሉ ግን ከዚህ በኋላም ተደጋጋሚ ስለምጠቀመው ማለት ነው። ምንድነው ብዙ ነገር እያየን ነው ዝም እያልን ዝም እያልን መጣን፣ ግን አሁን ላይክ በአደባባይ ላይክ ደደብ ሁኑ እየተባለ የሚነገርበት ደረጃ ላይ ደርሰናል። ኢት ሲምስ ላይክ ኢት አ ክሪቲከል ፖይንት እና ኖ ለማለት እንደገና ደግሞ እንደዚህ አይነት ሰዎች አፋቸውን እንዲይዙ ቢያንስ ደግሞ ሃይ ሊባሉ እንደሚገባ ለማሳሰብም ጭም ነው እና ኃላፊነት ለመወጣት ነው። ብዙዎቻችሁ የአልበርት አነስታያን አባባል ታውቁታላችሁ ብዬ አስባለሁ። the world is not destroyed by those who do evil but by those working them without doing anything የሚለው አባባል ማለት ነው እና እኔ ከእነኛ ሰዎች መካከል መሆን አልፈልግም። የራሴን ኃላፊነት መወጣት እፈልጋለሁ። አየሩ በድድብና ሲሞላ መደንቆርን ምናምን ፕሮሞት ሲያደርጉ እሱ አይደለም የሚጎዳው ዋናው የሚጎዳው ነገር ምንድን ነው ፖይንቱ ይህንን እያዩ ዝም የሚሉ ሰዎች እያወቁት ስህተት መሆኑን ዝም የሚሉ ሰዎች በእነሱ ምክንያት ነው አለም የምጠፋው ነው የሚለውና የዛ አካል መሆን አልፈልግም ከዛም በተጨማሪ ኤድመንድ የሚናገረው አንድ ምርጥ አባባል አለና ዩል ነቨር ሜክ ሚስቴክ ግሬት ዛን ዱኢንግ ነቲንግ ቢኮዝ ዩ ይላልና በጣም ትንሽ ነገር ማረግ በመኪልክ በማረግ ምክንያት ወይም ደግሞ በጣም ትንሽ ነገር ማድረግህ ምንም እንዳታደርግህ ሲያደርግህ እሱ ትልቁ ስህተት ነው ይላል። ምክንያቱም አችን እኮ ትንሽ ናት አቅም ይብለክ ያችን ከም በማድረግ ፈንታ ምንም ማድረግ ሳትችል ስትቀር በጣም አደገኛው ስህተት ነውና ያንንም ማድረግ አልፈልግም። ኤኒዌይስ ምንድነው በአደባባይ ድንቁርና ሲሰበክ ሰማሁኝ። ፌስቡክ ላይ አልፎ አልፎ ገባለሁ እና የሆነ ሰው እንትን ሆኖ ምናምን ያንን ቪዲዮ ሲተች ምናምን አይቼ፣ ከዛ የፌስቡክ አልጎሪዝም እንዴት እንደሚሰራ ታውቃላችሁ። አንድ የሆነ ቪዲዮ ላይ ኢንተረስትድ ሆናችሁ ትንሽ ካያችሁት፣ ከዛ በቃ ላይክ፣ ኦኬ፣ ሰው ይህንን ኮንቴንት ወዶታል ማለት ነው ብሎ የአልጎሪዝም ተመሳሳይ ኮንቴንት ወደ ፊዳችሁ ወይም ደግሞ ወደ ፌስቡካችሁ የሚያመጣባችሁ እና ሳየው ላይክ፣ ደደብ ሁኑ፣ መደደብ ነው፣ ድድብ በሉ ምናምን እና በዚህ ደረጃ ወርደናሉ ወይ እና ደግሞ ላይክ ኢስ ኪሊንግ ጀኔሬሽንስ ማለት የአንድ ሰው ምናምን ጉዳት ሳየው ብዙ እንትን አለው ላይክ ሪያክሽኑ ምናምን ሰው የሚቀባበለው ምናምን እሱ ነው እና ፐርሰናሊ በጣም የማውቃቸው በጣም ጎበዞች በጣም የሚገርም ጭንቅላት አቅም ያላቸው ኃላፊነት የሚሰማቸው የሀገር ጉዳይ ግድ የሚላቸው ትላልቅ ሰዎችንም ወጣቶችንም ምናምን አውቃለሁና ግን የእነሱ ሀሳብ፣ የእነሱ ራዕይ፣ የእነሱ ግብረገብነት ማንም ዞር ብሎ እያየው አደለም። ዋይል ኦን ዘ አዘር ሃንድ እንደዚህ አይነት ድንቁርና በደንብ ፕሮሞት ተደርጎ ሰው ተቀብሎት ምናምን ሳይ የትኛው ሀገር ነው በድንቁርና እና በድድብና አገሩን አሳድጎ ልዕላ እያል ወይ ደግሞ ላይክ ፕሮስፐር ሊሆነ ሀገር ምናምን የሆነው አሁን የምታውቁት ነው። በጣም ዓለምን እያሾሯት ያሉ ሀገራት በቴክኖሎጂም በእውቀት በሁሉ ነገር በጣም ዌል ኤኩፕድ ናቸው። ላይክ ደደቦች አይደሉም ማለት ነው። እና ኢትዮጵያ ለራሷ እየተንገዳገደች ያለች ሀገር ራሷን ማስተካከል ያለባት ብዙ ጫና ብዙ ብዙ ከባድ ጫናዎች ያለባት ሀገር ላይ ምንድን ነው፣ በደንባራ በቅሎ ቃጭል ተጨምሮ ይባላል እና እንደዚህ አይነት ሀገር ላይ እንደገና ደደቡን እየተባለ ሲመከር እኔ ፐርሶናሊ ዝም ማለት አልችልም። ሪቨርስ ማድረግ ያስፈልጋል። ይሄ ሞመንተሙ፣ የድድብና ሞመንተሙ በጣም ፋስት ነው። ላይክ በጣም ብዙ ጊዜ ኔጌቲቪቲ ዊል ቢት ፖዘቲቪቲ እና ምንም ቀና ብትሆኑ ግብረ ገብነት ያላችሁ ሰዎች ለሀገር የሚገዳችሁ ቤተሰቦቻችሁ፣ ኃላፊነት የሚሰማችሁ ምናምን እንደዚህ አይነት ሰዎች ብትሆኑና ሰማን ወጥቶ እንደፈለገ ቢቀደድ ምናም ምናምን ሞር አየሩን ወርልድ ኦርደር ነው እና ምንም ታረጉት አትችልም። ዓለም እንደዛ ነው የሚሰራው። ጭንቅላታችንም ወደዛ ነው ሞር ኢንክላይንድ የሚያደርገው እና ግን ሪቨርስ ማድረግ እንኳን ባይቻል በእኔ እይታ ይህንን ነገር ስሎ ዳውን ማድረግ ያስፈልጋል ብዬ አስባለሁ። ወራሚን ባይዛሪ ፍየል ሜዳ ላይ ሆና ምናምን እባብ ሊነድፋት ይችላል፣ እና መርዙን ወዲያው የሆነ ቅጠል በልታ ነው የምታረክሰው ማለት ነው። አይ ቲንክ እንደዚህ አይነት የድድብና መርዝ ሲረጭ ማርከስ ያስፈልጋል፣ ማርከሻ መሆን ያስፈልጋል። ማነህ አንተ እንደዚህ የምትለው? ምናምን እንትኖች ለሚያውቁ ሰዎች የተማሩ ሰዎች ጠበቃ ሁነ፣ አንተ ምንድነህ? ምናምን ሰማን ኩር አግዛር፣ ግን አንድ ሰው በአደባባይ ወጥቶ ደደብነትን ፕሮሞት አድርጎ ደደብ ሁኑ እያለ ሲመክር አይ ኖ፣ ይሄ ልክ አይደለም ለማለት ለሀገር የሚቆረቆር ለጀኔሬሽኑ የሚያስብ ሰው ምናምን መሆን እንዳለብኝ ነው። ፊልም አደርገውና ኖ ሊባል ይገባል። ማርከሻ መሆኑ ያስፈልጋል። አርክሱት እንደዚህ አይነት መርዝ ሲመጣ ተደብቃችሁ ያላችሁ ሰዎች በጣም እማቃችሁ። በጣም ብዙ ሰዎች ያላችሁ እና እውቀት ያላችሁ ለሀገር የምታስቡ የምትጨነቁ ሰዎች አካን ማጅን፣ እንደዚህ አይነት በአደባባይ ድድብና ሲሰበቅ በጣም ሊያናድዳችሁ እንደሚችል ፊል አደርጋለሁ። ብቻችሁን አደላችሁም። ማርከሻ ሁኑ። ይሄ እንደዚህ አይነት ነገር ሲዘራ ቢያንስ እንኳን ሪቨርስ አድርጎ ወደኋላ እንዲሄድ ማድረግ ባይቻል ስሎ ዳውን ማድረግ ወይ ደግሞ ባለበት እንዲቆም ማድረግ ያስፈልጋል። በጣም የሚያሳዝነው ነገር ምንድነው? ይሄ ድንቁርና በጣም ድፍረት ይሰጣል። ይሄ ሱዶ ኮንፊደንስ ለዋለው፣ እኔ ኮንፊደንስ የሚመስል ግን ኮንፊደንስ ያልሆነ ኮንፊደንስ፣ እሱን ይሰጣቸውና ላይክ ዘይ ውድ አክት አዝ ኢፍ ሰምዋን ኢዝ ቨሪ ስማርት ምናምን እንደዛ ነው አክት የሚያደርጉት እና እንደዛ ያስደርጋል። አምቢሽን ነው። አሁን ወጣቱ ጀኔሬሽን ጀኔሬሽን ዜድ የሚባለው ማለት ነው፣ የራሱ ፍላጎት ይኖረዋል። ላይክዋይዝ የጀኔሬሽን ኤክስ ወይ ጀኔሬሽን ዋይ ቤቢ ቡመርስ የሚባለው ጀኔሬሽን የሰከንድ ወርልድ ዋር በኋላ የመጣው ጀኔሬሽን ብዙ ልጆች በመውለድ ምናምን የሚታወቁ የራሱ ካራክተር አለው። እያንዳንዱ ጀኔሬሽን የራሱ ፍላጎት አለው። ፋይን ግን፣ ኢሹድ ኔቨር ቢ ደደብነት ማለት ነው። እነኝ እንደሞተ ሰው ሆነው የራሳቸው ድድብናና ድንቁርና የማይታያቸው ሰዎች፣ አየሩን የሞሉ ሰዎች ዞስ ጀስት ሪጋርድ ዘምሰልቭስ አዝ ኢፍ ዜይ አር ዱዊንግ ቨሪ ቨሪ ናይስ ቲንግ፣ እንደዛ አክት የሚያደረጉ ሰዎች አሉና ዊ ሹድ ሴይ ኖ ፎር እንደዚህ ግልብና ዝም ስሜቱ እንዳመጣለት ማውራት ምናምን። ጀግና የሚባለው እኮ ስሜቱን መቆጣጠር የሚችል ሰው ነው ይባላል አይደል? ጀግና መሆን ማለት ስሜትን እንዳመጣለት መገንፈል ማለት አይደለም። ስሜትን ዋጥ አድርጎ ነገሮችን መዝኖ ምን መባል ነው ያለበት ምን መባል ነው የሌለበት ብሎ አስቦ መናገር ነው። አገር የአገር ጉዳይ ግድ የሚላቸው በጥሞና በመረጋጋት ውስጥ ያላችሁ ሰዎች፣ ነገሮችን በስክነት የምታዩ እንደዚህ አይነት ሰዎች እና ደግሞ አሁን ያለው አየር፣ የተበከለው አየር የሚያሳዝናቸው ምናምን ሰዎች፣ ብቻችሁን አይደላችሁም። እንግዲህ ደደቡ ደደቦችን እየጠራ ብቻችሁን አይደላችሁም ካለ፣ እንደዚህ ኃላፊነት የሚሰማን ሰዎች ደግሞ ኃላፊነት የሚሰማቸውን ሰዎች ብቻችሁን አይደላችሁም አለናችሁ፣ አብረን ነን ልላችሁ ነው እና